የተወደዳችሁ ቅዱሳን የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። ባለፈው ስንመለከት እንደነበረው ኢየሱስን ማን ገደለው? ለእሱ ጥብቅና ማን ሊቆምለት ይችላል? እንደ ኬንያዊው ጠበቃ ማን ሊቆምለት ይችላል ብለን አንስተን ነበር። ኢየሱስ እግዚአብሔር አብ ኢየሱስ ላይ ለምን ጨከነ? ለምን ሞተ? ለምን ልጁ እንዲሞት አደረገ? እግዚአብሔር አብ የመጀመሪያውን ምክንያት እናንሳ፤ ፍቅሩን ሊያሳየን ነው የሞተው ፍቅር ሊያሳየን ፍቅር እንድናይ። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል እንዲህ ይላል፤ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋም እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፤ በእርሱ የሚያምን አይፈረድበትም፤ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመና አሁን ተፈርዶበታል ይለናል። ጌታችን ኢየሱስ ለምን ሞተ? እግዚአብሔር ፍቅሩን ሊያሳየን ልጁን በመስቀል ላይ ለሞት አሳልፎ ሰጠው፣ ሞተ። እግዚአብሔር ለእኛ ያለውን ፍቅር፣ ለኃጢአተኞች ያለውን ፍቅር፣ ለከዳተኞች ያለውን ፍቅር፣ ለውሸታሞች ያለውን ፍቅር፣ ለዘማ ያለውን ፍቅር ለማሳየት እግዚአብሔር አንድያ ልጁ ላይ ጨከነበት። ኦ ምን አይነት ፍቅር ነው እግዚአብሔር ያለው ፍቅር! ይህ በጣም አስገራሚ ነው። የእግዚአብሔር አንድያ ልጅ አምላክ ነው። የእግዚአብሔር አንድያ ልጅ እኮ ንጉስ ነው። የእግዚአብሔር አንድያ ልጅ አለቅነት በጫንቃው ላይ የሆነለት ነው። አያችሁ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙ ድንቅ ነው፣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው። ይሄ የእግዚአብሔር ልጅ ላይ እግዚአብሔር ልጁ ላይ ጨከነ። ስለምን? ስለ ፍቅር። የእግዚአብሔር ልጅ አንድ ነገር ላስታውሳችሁ፣ እኛ የምንወደድ ሰዎች ነን። ምናልባት ይህንን ይህንን መልእክት የምትሰሙኝ በልዩ ልዩ ሁኔታ ላይ ልትሆኑ ትችላላችሁ። ምናልባት ጫት ቃሚ፣ አጫሽ፣ በዝሙታ አልቃ ደጋግሞ የሚወድቅ በመተት በአስማት በድግምት የሚኖር ፣ ምናልባት ነፍሰ ገዳይ፣ ሽፍታ፣ ሀሚተኛ አሉባልተኛ ባልን ከሚስት ልጆችን ከቤተሰብ አጣይ አፋች ነገር ጎንጓኝ የሰውን ውድቀት የሚመኝ ማንነት ሊኖረህ ይችላል ሊኖርሽ ይችላል። ግን ዛሬም አንድ ነገር ልንገርሽ ልንገርህ፣ መነሻ በሌለው ከኛ ባልሆነ በማናቸውም ምክንያት ከኛ ያልሆነ ባልሆነ ምክንያት እግዚአብሔር ይወድሃል። ምናልባት በዚህ ሰዓት ይህንን መልእክት የሚሰሙ ሰዎች እኔን ማን ሊወደኝ ይችላል? የትዳር አጋሬ ጠልቶኛል። የወደፊት የትዳር ጓደኛዬ እኔ ላይ እኔ ላይ አምጾብኛል። እኔ ላይ እኔ ላይ ቺት አድርጎብኝ ሚስቴ ትታኝ ከርታኝ ተጠልቼ አለቃ ያባሮኝ ጓደኞቼ ጠልተውኝ ዘመድ አዝማድ ጎረቤት ሁሉ ርቆኝ እድር እቁብ ሁሉ ሸሽቶኝ ልትል ትችላለህ ልትይ ትችያለሽ። ግን የምስራች አለኝ እግዚአብሔር ይወድሻል። ስለሚወድሽ ስለሚወድህ አንድያ ልጁን ለሞት አሳልፎ ሰጥቶልሃል። መጽሐፍ ቅዱስ ምን እንደሚል ላስታውሳችሁ የዮሐን ማን ነው የሮሜ መልእክት ምዕራፍ አምስት ላይ ከቁጥር ሰባት ጀምሮ ከቁጥር ስድስት እንደዚህ ይላል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ ሰው የሚሞት በጭንቅ ይገኛል። ስለ ቸር ሰው ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና፣ እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። መጽሐፍ ቅዱስ በጭፍን ለሰው የሚሞት ሰው አይኖርም አይለንም። ለጻድቅ ሰው ምናልባት ይኖራል። ከጁ በልቻለሁ፣ ከጁ ጠጥቻለሁ፣ ምን አለ ከዕድሜዬ ቆርሼ ብሰጠው ምን አለ እኔ ሞቼ እሱ ቢኖር የሚል ይኖራል። ለቸር ሰው፣ ለደግ ሰው፣ ታማኝነቱ፣ ፍቅሩ ለሚመሰከርለት ሰው አዎ፣ በዚህ ቦታ በሱ ቦታ እኔ ልታመም በሱ ቦታ እኔ ልሙት ሊል ይችላል። ሰው በጭንቅ ይገኝ ይሆናል ላይገኝ አይደለም ሊገኝ ይችላል። ኦ ግን አንድ በጣም አስደናቂ ነገር አለ። ገና ኃጢአተኞች ሳለን ሳለ ኃጢአት ምንድን ምንድነው ከእግዚአብሔር ሐሳብ በተቃራኒ ቆመን እግዚአብሔር ላይ አምፀን ወንጀለኞች ሆነን እግዚአብሔር ልጁን አሳልፎ ሰጠን፣ ልጁ ኢየሱስን። የኢየሱስን ሞት በተመለከተ እኮ መጽሐፍ ምንድነው ያለ አንደኛ ዮሐንስ ምዕራፍ 4 ቁጥር ስምንት ላይ እንደዚህ ይለናል። ፍቅር የሌለው እግዚአብሔርን አያውቅም ብሎን እግዚአብሔር ፍቅር ነው። በዚህ እግዚአብሔር ፍቅር በእኛ በእኛ ተገለጠ፣ በእርሱም በኩል በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው እግዚአብሔር ራሱ እንደወደደን ስለ ኃጢአታችንን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው። አይደለም ፍቅር ፍቅር ምንድን ነው እግዚአብሔር ወደደን ምን አድርጎ ወደደን ስለ ኃጢአታችን እኮ ነው ስለ መተላለፋችን ስለ ደዌያችን ልጁን አሳልፎ ሰጠው እንግዲያውስ እግዚአብሔር ለምን ልጁ ላይ ጨከነ እኛን ስለወደደን በጨለማ ውስጥ ሆነን እንዳንኖር እኛን ወደ ብርሃን ለማውጣት በሞት ውስጥ ሆነን እንዳንቀር እኛን በሕይወት ለማኖር ደክመን እንዳንቀር እኛን ለማበርታት አልቅሰን እንዳንቀር እንባችንን ለማበስ ተሸክመን እንዳንቀር ሸክማችንን ለማራገፍ የህያው እግዚአብሔር ልጅ ስለ ኃጢአታችን ሞተ እኛ የእግዚአብሔር ቁጣ እንጂ የእግዚአብሔር መለኮታዊ ፍርድ እንጂ የእግዚአብሔር ምህረት የሚገባን ሰዎች አይደለን ከእግዚአብሔር ዙፋን ለእኛ የሚገባን ቁጣ ነበረ ታውቃላችሁ ኤፌሶን ምዕራፍ ሁለት ቁጥር ቁጥር አንድ ላይ በበደላችንና በኃጢአታችን ምክንያት ምውታነን ተብሎ ተጽፏል። ከእግዚአብሔር ፍርድ የሚጠብቀን ይህ ነበረ። ይሁን እንጂ ግን እግዚአብሔር ምህረትን አደረገልን። ጌታ ኢየሱስ የሞተው ለእኛ ነው። የለኔ ነው የሞተው በይ እህቴ፣ ለኔ ነው የሞተው በል ወንድሜ። ለመላእክት አይደለም የሞተው፣ ለልዩ ፍጥረት አይደለም የሞተው፣ ለእኔ ነው። ቀድሞ ባህርያውና በአምሳሉ ፈጥሮን ነበረ። ኃጢአት ጠልፎ ጣለን፣ ከመንገድ ወጣን ሐዲዱን እንደሳተ ባቡር ተገለበጥን። ተገልብጠን ወደቅን። ከእግዚአብሔር ተለያየን። ወደዛ ወደ ቀደመ ክብር ከዚያም በሚብስ ማዕረግ በፊቱ እንድንሆን ኤፌሶን ምዕራፍ 1 ቁጥር አራት ላይ በፊቱ ቅዱሳንና ነውር የሌለን አድርጎ ሊያቀርበን ኢየሱስ ስለ ኃጢአታችን ሞተ። ምን ስላደረግን ነው እግዚአብሔር የወደደን? ድምፃችንን ነው? መልካችንን ነው? ውበታችንን ነው? ቤተሰባችንን ነው? ጥሪታችንን ነው? ምናችንን አይተወደደን ምንም ምንም። ብቻ ባህሪው ፍቅር ነው። አጋፔ የሚባል ፍቅር ባለቤት ነው። የእንዲያው ፍቅር ባለቤት የሆነው እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወደደው፣ እንዲሁ ተወደድን። ስለዚህ ወገኖቼ መስቀሉን በምናስብበት ጊዜ ምን ሆነ? መስቀሉ ላይ መስቀሉ ላይ እግዚአብሔር ለምን ለምን ያንን መስቀል ወሰነ እግዚአብሔር ምክንያቱም እኛን ለማዳ እኛን ለመው ስለ መውደድ። ስለዚህ መስቀሉ ፍቅርን ጮክ ብሎ ይናገራል። የተወደዳችሁ ቅዱሳን፣ የመስቀሉ የጩኸት ድምፅ የልብ ጆሮቻችንን ጆሮቻችሁን ይንካ። ከወደቅንበት የምንነሳው ሰው አይወደኝም ከምንልበት ከብዙ መቅበዝበዝ ተርፈን እንደምንወደድ በኩራትና በሙላት የምንናገርበት አንዱ እግዚአብሔር በመስቀሉ ላይ ልጁ ላይ ሲፈርድ ምንድን ነው ያደረገው? እኛን ወደደን፣ እኛን መውደዱን አረጋገጠ። እግዚአብሔር የተባረቀ ይሆን። እግዚአብሔር እኛን ምን ያደርጋል? ይወደናል። መስቀሉ ምን ይናገራል? ፍቅር ይናገራል። ስለዚህ ኢየሱስን ለሞት አሳልፎ የሰጠው ኢየሱስን ወይም በመስቀል ላይ ለሞት የቸነከረው ለሞት ለውርደት አሳልፎ የሰጠው እኛን ስለሚወደ ነው፣ ፍቅር ለመግለጥ ነው። ዋው እግዚአብሔር የተባረከ ይሁን። የሚያፈቅር አፍቃሪ ለሚያፈቅራት ሴት አበባ እንደሚሰጥ አይደለም። የሚተወልገው አበባ አይደለም የተሰጠን። እግዚአብሔር ለሚያፈቅረለኛ የሰጠን ምንድን ነው? ልጁን ነው። እንግዲያውስ ልጁን ተቀበይ የዘላለም ሕይወት ይሆንልሻል። ክብር ለጌታዬ። የሚቀጥለውን በሚቀጥለው ጊዜ እንካፈላለን። ነች ጸጋ ይብዛላችሁ።